ቤተሰብ ቭሎጋችን ይጀምራል። እንደምታውስ ቤቴ ብርቅስቅሱ ወጥቷል። ዝርክርኩ ዝርክርኩ እና ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራቸው ቻናል ቤተሰብ፣ ዛሬ በቭሎግ ነው የተመለስኩት። በርቻ ይዞሽ ጠንካራ ሁኚ እያላችሁኝ አይዞሽ ስትልኝ እንደነበራችሁ ቶች ፈገግታ እንድመለስ ጠንክሪ በርች ስትሉኝ ለነበራችሁ ቶቼ ከልብ አመሰግናለሁኝ። ዛሬ እንግዲህ የቀን ውሏችንን አብረን እንውላለን። ልብሴ ምናምን እንደምታዩት እራሱ በቃ እንትን ብሏል ማለት ነው። ነገር ግን መጀመሪያ ፍሪጅ ማስገባት ያለብኝ ቲማቲ ምናምን አስገባለሁኝ። እንዴት ነው በጉርድ በጉርድ እንዴት አያችሁኝ ማለት ነው። ለነገሩ ጉርድ በጣም ነው የሚያምርብኝ። ሳይድ ራሱ ይለኛል ማለት ነው። ጉርድ ብትለብሺ ያምርብሻል ይለኛል ማለት ነው። እንዴት አያችሁ? በዛውም ኮሜንት ስጡ ማለት ነው። ጉርድ እንዴት አያችሁ? እናም ስላጠኩት ይሄንን እንደዚህ በኋላ ካዳረኩኝ በኋላ ስበይዛ አይ፣ ማለቴ እዝህ አስቀምጫው እንዳይበላሽብኝ ፈልጌ ነው። ደህና ረከሰ ስንል አሁን የኦርቶዶክስ ጾም ገባና የክርስቲያኖች ጾም ገባና የእህቶቻችን ተወደደ። ደህና መርከስ ጀምሮ ነበር፣ አሁን መልሶ ተወደደ። አትክልት ማለት ነው መልሶ እየተወደዱ ነው። አውላችኋለሁ። እስቲ ዛሬ ቀይ ስር እሰራለሁ። ቀይ ስር እሰራለሁ፣ ምሳ ቀይ ስር ከዛ ሽሮ ወይም እሰራለሁ ማለት ነው። እንደዛ አድርጌ አስገባለሁ ማለት ነው ወደ ፍሪጅ። እና ምላችኋለው ቀይሱር እንግዲህ ማሻአላ ማሻአላ ወጥ ቀይሱር ብርካቴው ማለት ነው ይሄ ወጥ ቀይሱር ብዛቱ ያምሳ ብር ማለት ነው ማሻአላ ነው ያኔ ቀይሱር ሐሪፍ ነው አሁን መሰለኝ የሚነቀነው ሀሪፍ ነው እና ከተማ ትሄድ ይሄን ተሸክሜ ነው የሚሄደውና ኡ አላኩላን ቤት እናስዳ ቤት ምላችኋለሁ። እኔ ለነገሩ ጧጧት በጣም ነው የሚበርደው የሚበርደው እና ጧጧት በጣም ይበርዳል። ስለዚህ ደረብረብ ደረብረብ አድርጋችሁ ካለበሳችሁ አይሆንም። ካለበሳችሁም ወደት ነው ይድጹ ነው የእኛ እኮ ደረብ እያደረኩ የሚለብሰው ነው ያው አሁን እኔ ያው እንደዚህ አድርጊ ምናምን ምንድነው አንቺ ልጅ ምንድን ነው ወጣት ወጣት ያጫውትሻል እሷ በቃ አሁን አሪፍ ነው አይደለም እንደዚህ ማለት ነው እና ይህ ጨጎፈው ምናምን በቅስ ጠብቅ እንደ ስለምለብስ ለዛ ነው ጨጎፈው የሆነ ማለት ነው አባይቦች አለኩልሃልን አብራችሁ ቆዩ ቤትን ላስተካክል ቤትን ላስተካክል

ሁላችንም ስለምታበረታችሁኝ ስለምታግዙኝ፣ ተልቋል። አመሰግናለሁ። ይሄኛው ትንሽ እንትን ብሎብኛል። የሚገርማቸው ልጆች የሰፈር ልጆች መጥተው ነበረ፣ ህፃኖች እና ከዛ ይሄን እያጸዳሁኝ ሳላሳያችሁ ቀረሁኝ፣ ምክንያቱም እነሱ መጥተው እዝ ከአራባት ምናምን እየዘለሉ ምናምን ነገር ነበረ እላችኋለሁ። ወይም ከዛ ቤቴ እንደዝፎ አደረሁ። ምን ቀረኝ፣ መወልወል ናይቀረኝ። ሰው ላይ ቤቴ ነው እንደዛ መወልወል ናይቀረኝ። መብራት የለም። እና እንደዛ ነው ብላችኋለሁኝ። አሁን ፏፏረኩ ሴት ያለበት አስመሰልኩት ማለት ነው። ያው ቻርጃችን ቻርጃችን ነው ለነገሩ። እና እስኪ ማምሻዬን ልብስ ባጥብ ይሻላል ብዬ እና ሀታችንን እና መጣጠፍ እኔ በጣም የወደድኩት እንግዲህ እናንተ ከወደዳችሁት እነቴም ብቻውን ቢለበስ እራሱ በጣም የሚመች ሺ ምናምን ብር ነው፣ ሺ ምናምን ብር ነው። ካስገዛችሁት ብታስገዙ ሲ በጣም ቆንጆ ነው እላችኋለሁ። ሀታ እንደው ብቻውን ይለበሳል። እንትን ሀልጋ ልብስ ባታደርጉት ማለት ነው። እንዳን ስራ ባትጠቀሙትም እንትን ይላል ማለት ነው። እንመለሳለን። እሺ እና የብርድ ልብሱን ማች ለንጥፈው ማለት ነው ሰው አላቅም ይሄና ይሄ ነው ወይስ ይሄ እንግዲህ ከአረብ ሀገር ነው ያመጣሁት እኔ ግን ስገዛው ኦንላይን ነው የገዛሁት ግን እድለኛው እኔ ደህና ነገር ደርሶኛል ምንም ቢሆን ግን እንደጠለብኩት አይደለም ያመጣልኝ እና ደንግጨ ነበር ቢሆንም እኔ ፈምሶ እንደ የታያቸው ማለት ነውና አንዳንድ ጊዜ ሰው አይን ከባድ ነው አያችሁት በጣም ልስልስ ያለ ነገር ነው። ግን እንትን ብርድ ልብሱ በጣም በጣም ነው የሚሞቀው ማለት ነው። ለሀፍ ማለት ነው። ለሀፍ እንደ ለሀፍ በሉት ማለት ነው። ማለት ይሄ ይሄ ማለት ነው። ለሀፍ በሉት ማለት ነው። ብርድ ልብሱ በጣም ቆንጆ ነው። ለኛ ሀገር በጣም ቆንጆ ነው። ለመሰላችሁ ቆሻሻ ይችላል ሁሉ ነገር ማለት ነው እና ለኛ ሀገር በጣም ቆንጆ ነው። እርሳስ ይከለር እርሳስ ከለር ማለት ነው። ነውክ እኔ እርሳስ ከለር ነገሩ እወዳለሁ ጥሎብኝ ማለት ነው ጥሎብኝ እወዳለሁ። እና ቤቢ እንትኖችም አሉት የቤቢ ትራሶችም አሉትና እኔ ግን ያው የሉኝም። እኔ ባልቴት ነኝ ለቤቢ ምናም እኔ ባልቴት ነኝ። እና የእሱ እራሱ አላባሾች አሉት ማለት ነው የዚህ አላባሾች አሉት ማለት ነው። ግን እኔ ያው አልጠቀማቸውም አልጠቀማቸውም ማለት ነው። እና ተሸክሞ ከመምጣቱም ሀገር መግዛት ይቻላል። ብራችን ነው እንጂ እና አቅማችን ነው እንጂ፣ ሀገር ሞልቷል የፈለጋችሁት ነገር ማለት ነው። የፈለጋችሁት ነገርም ሁሉ ነገር ሞልቷል። ላነጣጥፍ እና እንገናኛለን። እና ቤተሰብ በዚህ መልክ አልጋችንን አነጣጥፍ መጥረግ ብቻ ነው የሚቀራን። ላቸዋለሁ እንግዲህ ማቹ ጋራ ጋር እንደዚና እንደምታወስ በጣም ጸጉራም ነገር ይመስላችኋል፣ ግን በጣም ቆንጆ ነው። ለብርድ በጣም ነው የሚሞቀውና ደስ ይላል። ላችኋል ግን ስስታው ስስ ነው፣ ግን በጣም ቆንጆ ነው። ኦንላይን ነው የገዛሁት ነገር ግን በሰዓቱ ተናድጄ ነበረ የፈለኩት አይነት አልሆነልኝም ብዬ ነገር ግን አሁን አሪፍ ነው ማለት ነው። ያው እንደ ስስውነቱ አይደለም ብርድ ልብስ ብዬ ነው ያዘዝኩት ግን ሳይሆን አልመሰለኝም ነበር እላችኋለሁ። በዚህ መልክ እንችናል እላችኋለሁኝ እናም እና ያው ክላሳችን ጠባብ ብትሆንም እንግዲህ ዕቃ በዕቃ ነች እንደምታዩት ፍራዎች ምናምን ምናምን ከዚህ ወጣ ወደዛ ስለሆነ በዚህ መልክ አዘገጃጀን የዛሬ ውሏችን። ከዛ ምን እንጠራርጋለን፣ እንጠራርጋለን ቤታችንን። አብራችሁን ቆዩ። ስራ ጎመን እንሰራ። እንደዛ እያጠብኩ ነው የሚገኘው። አባይብ ዛሬ ምሳ ጎመን እንስራ። እዚህ ደግሞ ጎመናችንን ያ እንጨት እንጨቱን ቀደም አድርጌ ከሽንኩርት ጋር ይብሰል ብዬ ነው ማለት ነው። እንደምታውቁት እያበሰልኩ ነው፣ እና አብረን እንክተፍ። እንግዲህ እንደምታውቁት ጎመናችንን እየሰራን ነው። እንግዲህ ስለሞላ ነው ማለት ነው። ትንሽ በሰል ይበልና ይጎላል ቤተሰብ እንግዲህ ሹሮአችን ሽሮችንም ሰርቻለሁ። እንደዚህ ጎመናችን ደርሷል። ሰዓት ስለሌለኝ ለመቀረስ ሳልተመቸኝ የምላችኋለሁ። አሪቡ ምሳ ንብላ ጎመናችን በዚህ መልክ ደርሶልናል። ሰላማችሁ ብዘት ይበላ። ሰላም አለይኩም ረመቱላ በረከቱ